በጀነራል አበባው የሚመራ ሜካናይዝድ የጠላት ጦር ቴዎድሮስን እዝን ለመደምሰስ እግረኛና አየር ኃይል ጦር ወደ ጎጃም ምድር እየገባ ነው። አሳዛኝ መረጃ ከወደ ሸዋ ምድር ተሰምቷል። አፋብኃ ምዕራብ አማራ ቀጠና አደረጃጀቱን እያደሰ ወደፊት እየመጣ ነው። በአፋር ከፍተኛ የህዝብ አመፅ ተቀሰቀሰ። ቅራቅር ከተማ በፋኖ ቁጥጥር ስር ገብታለች። ከወደ ወሎ ቤተ አማራ የምህረት አዋጅ ቀርቧል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልኝ። የዳሞት ሚዲያ አድማጭ ተመልካቾች፣ የመስከረም 22 2018 የእኩለ ቀን መረጃዎችን ይዘን መጥተናል። የዚህ ቻናል ወቅታዊ አዳዲስ መረጃዎች እንዲደርሳቸው ቻናሉን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ። በመስከረም 21 2018 በአማራ ክልል ምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን አመታዊ ክብረ በዓልን አስመልክቶ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሽንግ የተረበረበ እንጨት ተደርምሶ እስካሁን ከ35 በላይ ሰዎች የሞቱ ሲሆን በርካታ ሰዎች ላይ ጉዳት መድረሱ ተሰምተዋል። አፋብኃ ምዕራብ አማራ ቀጠናን የሚቀላቀለው የጠላት ኃይል እጅጉን ጨምሯል። በተያያዘ ዜናም መልሶ የማደራጀት ስራውም ቀጥሏል። ይህም የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ

አዲስ ዓለማየሁ ሰባተኛ ክፍለ ጦር አብራጀት ብርጌድ የአመራር መልሶ ማደራጀት አድርጓል። የቴዎድሮስ እዝ ከፍተኛ አመራር እና የአዲስ ዓለማየሁ ሰባተኛ ክፍለ ጦር አመራሮች በተገኙበት ለቀናት በየዘርፉ የስራ ክንውንና የኦዲት ሪፖርት በማቅረብ በተደረገው ጥልቅ ውይይትና ግምገማ ሂደቶች መካከል የብርጌዱን ጠንካራ አፈጻጸሞችና ከፍተቶችን ክፍተቶችን ተመልክቷል። በጉባኤውም የስራ አስፈጻሚና ኮሚቴ የንዑስ ኮሚቴ አመራሮችን መልሶ ማደራጀት ተችሏል። አብራጀት ብርጌድ ያስመዘገባቸውን አንጸባራቂ ድሎችና ፋና ወጊ ትግል ታሪክ ማስቀጠል እንደሚገባ የተገለጸ ሲሆን በቀጣይ ስራ አቅጣጫ ተሰጥቷል። በዚህም የሚከተሉት አመራሮች የአብራጀት ብርጌድን እንዲመሩ ኃላፊነትን በመስጠት ቃለ መሃላ ፈጽመዋል። በዘመቻ አባይ አንዱ አለምና ዳንኤል መልካሙ። ጠላት ተደመሰሰ። አፋ ምእራብ አማራ ቀጠና ቴዎድሮስ እዝ አምስተኛ ክፍለ ጦር ወንበርማ ብርጌድ፣ ቡሬዳሞት ብርጌድ፣ ዋጉሳ ብርጌድ እና አምስተኛ ክፍለ ጦር ተወርዋሪ ሀይል እና የቡያ ሻለቃ በመቀናጀት ሽንቲ ከተማ በተደረገው ውጊያ እጅግ በርካታ የጠላት ሀይል መሞቱ መዘገባችን ይታወቃል። በዚህም እጅግ ከፍተኛ ወታደራዊ ጥበብ የተሞላበት ዘመቻ 29 የሞተ በመሸኘት 24 ቁስለኛ ማድረግ ተችሏል። በዘመቻ አርበኛ አደማሊ አባናደው በርካታ ቀጠናዎችን ነጻ ያወጣው አፋብኃ ምስራቅ አማራ ቀጠና ንጉሥ ሚካኤል አሪኮር ዋና ሰብሳቢ የሆኑት አርበኛ መቶ አለቃ አብነው ታደሰ የፋሽስቱ ብልጽግና አገዛዙን ዙፋን እየጠበቁ በአማራ ህዝብ ላይ ዘር ማጥፋት እየፈጸሙ ላሉ የመከላከያ አድማ ብተናና ሚኒሻ ፖሊስ አባላቶች ከዛሬ መስከረም 21 እስከ መስከረም 30 ዓመተ ምህረት የሚቆይ የምህረት አዋጅ አወጀ። አዋጁን ያስተላለፈው ንጉሥ ሚካኤል ኮር ዘዘመቻ አርበኛ አደም አሊ አባናደው በርካታ የገጠርና የከተማ ታዳጊ ቀበሌዎችን ወረዳዎችን በመቆጣጠር ህዝባዊ ውይይት በማድረግ ህዝብ የወደዳቸውና የፈቀዳቸውን መሪዎች በመምረጥ የህዝብ አስተዳደር መዋቅር እየዘረጋ ይገኛል። ከፍተኛ ህዝባዊ አመጽ በአፋር። የአፋር ህዝብ ስንቅም ትጥቅም ከቤተ መንግስት እየተሰፈረለት በአፋር ምድር ወታደራዊ ስልጠና እየወሰደ የሚገኘው በእነ ጌታቸው ረዳ ታጣቂ ኃይል ላይ በነቂስ ወጥቶ እርምጃ መውሰዱ ታውቋል። አመፁ ወደ ሌሎች አካባቢዎችም እየተስፋፋ ነው የተባለ ሲሆን የአገዛዙ ወታደሮች አመፁን ለማብረድ በአካባቢው ቢሰማሩ መቆጣጠር እንዳቃታቸው ተሰምተዋል። አስቸኳይ የጥንቃቄ መልእክት ለጎጃም አማራ ህዝብ። በጎጃም ቀጠና በርካታ ባሉ ቦታዎች ላይ የመከላከያ ሰራዊት ዛሬ አመሻሽ ጀምሮ ጓዙን እየሸከፈ እንደሆነ እና ሸክፎም እየተንቀሳቀሰ ያለ ኃይል እንዳለ ምንጮች ገልጸዋል። ይህ ኃይል ጓዙን የሚሸከፈው የሚያሳልፈው እና የሚንቀሳቀሰው የቴዎድሮስ እዝ የእዝ ከፍተኛ አመራር የሚገኙበት በተለይ አርበኛ ዘመነ ካሴ ላይ በበርካታ አቅጣጫ ከበባ በመፈጸም ያለውን እግረኛ ሜካናይዝድ ኃይል እንዲሁም አየር ኃይል በማሰለፍ የማጥቃት እና የቴዎድሮስ እዝን አከርካሪ መስበር የሚል ቅዳቅጦ እየተንቀሳቀሰ ነው። የአሁኑ ኦፕሬሽን ላየት የሚያደርገው በበርካታ አጥፊ ድሮኖችና ለማሰማራት በባህር ዳር አስገብተዋል። ኦፕሬሽኑንም ጀነራል አበባው ይመራል ሲሉ ምንጮቻችን የገለጹ ሲሆን በሁሉም ጦር በተጠቃቅ እንዲቆምና ራሱን ከምድራዊና አየር ኃይል የሚጠብቅ መንገድ ከወዲሁ እንዲዘጋጅ ምንጫችን ይገልጻል። ቅራቅር ከተማ በፋኖ ቁጥጥር ስር መግባቷ ተሰምቷል። አፋብኃ ሰሜን አማራ ቀጠና አርበኛ በላይ ዘለቀ እዝ ደጃዝማች ኮር ስር የሚገኘው የዋዋ ጎቤ ክፍለ ጦር ዛሬ መስከረም 22 2018 ዓም ከንጋት ጀምሮ ባደረገው ተጋድሎ የጠገዴ ወረዳ ዋና መቀመጫ የሆነችው ቅራቅር ከተማን በቁጥጥር ስሩ ማስገባቱ ታውቋል። ውጊያው አድማሱን አስፍቶ ቀጥሏል የተባለ ሲሆን የአገዛዙ ወታደሮችም ከወደ ፋኖ የተዘነዘረባቸውን ብርቱ ጥቃት መቋቋም ከብዷቸው ሕይወታቸውን ለማትረፍ ሽሽት ላይ መሆናቸው ነው የተገለጸ